ሰላም፣ ጤና ይስጥልን ተከታታዮቻችን፣ ይህ አዲስ ብስራት ነው። ባለፈው እንደምታስታውሱት በማሳጅ ቤቶች ላይ አንዳች መረጃ ነግሪያችሁ ነበረ። ይህ የማሳጅ ወይም የመታሻ ቤቶች ጉዳይ አሁን የብዙ ሰዎችን ትኩረትና ቀልብ እየሳበ ይመስላል። በማህበራዊ ሚዲያ ላይ ከተጋራ አንድ ጽሁፍ ላይ ያገኘሁትን ለእናንተ አነብላችኋለሁ። እስከ መጨረሻ ተከታተሉ። ግለሰቡ አንድ ወዳጄ ያጋራኝ ጽሁፍ ታሪክ ነው በሚል ነው ያወጣው። እኔ ደግሞ ለእናንተ እንዲጻፉት። እንዲህ ያለ ጉድ ሰምቼም አላውቅም። ሰውየው ማሳጅ ቤት ገብቶ ካገኛት ሴት ጋር ጥሩ መግባባት ላይ ደረሱ። ከማሳጁ ቀጣይ ሃፒ ኤንዲንግ የሚሉትን ሆነው ሲጨርሱ የተጠቀሙበትን ኮንዶም ሊጥለው ሲል፣ ይህንን ኮንዶም ቋጥረህ የያዘውና ሌላ ቦታ ጣለው ትለዋለች። ለምን ሲላት፣ ሌላ ጊዜ ልትነግረው ተስማሙ። መግባባታቸው ተንክሮ በአንድ ረፍቷ ቀን ተያይዘው ደብረ ዘይት ሄዱ። ተዝናንተው ሲጨርሱ ወደ አንድ ሰፈር ወስደው አንድ ትዕይንት መጠበቅ ጀመሩ። አንዲት ቆንጆና ዘናች ሴት ትልቅ በፌስታል የተቋጠረ ነገር ከመኪናዋ ውስጥ ይዛ ወደ አንድ ትልቅና ቅንጡ ቤት ገባች። ማናት ብሎ ጠየቃት። የእኛን ማሳጅ ቤት ጨምሮ የ15 ማሳጅ ቤቶች አሏት። በፌስታል ያዘችው ደግሞ ከሁሉ ማሳጅ ቤቶቿ የተሰበሰቡ ኮንዶሞች ናቸው አለችው ይህ የምትገባበት ቤት የጠንቋይ ቤት ነው። እዚህ የተጠራቀመው የወንድ ዘር ፈሳሽ ላይ የሚሰራ የመንፈስ ስራ አለ። አላማው ያንን ወንድ ደጋግሞ ወደ ማሳጅ ቤት እንዲሮጥ ማድረግ ነው። እችን ሴት እያለ እንዲመላለስ ማድረግ ትለዋለች። የሚገርመው ደግሞ የወንድ ዘር ፈሳሹ ላይ የሚሰራው ስራ እዚያ ወንድ ላይ ብቻ አያቁም። እድል ቀንቶት እና ልጆች ሰጥቶት ከቆየ ወደ ልጆችም የሚተላለፍ የዝሙት መንፈስ እንዲጠናወታቸው ጭምር ነው። በሰው ላብ፣ በሰው ጸጉር ዘደላ፣ በሰው የሽንት ፍሳሽ ጥንቆላ የሚያሰሩ እንዳሉ አውቃለሁ። ይሄኛው ግን አዲስ አበባ ነው ይላል ባለ ታሪኩ። እሷ ደግሞ እንዴት ላለች፣ ቢቻላችሁ እንዲህ አይነት ቦታ አትሄዱ። ከሄዳችሁ ደግሞ የተጠቀማችሁበትን ይዛችሁ ውድ። ይህ እንግዲህ አስተማሪ ነው። እውነትም ሆነ ለምሳሌነትም የቀረበ ይሁን፣ በምሳሌያዊ መንገድ መንከሩ ጥሩ ስለሆነ ይህንን ለእናንተ አጋርተናችኋል። ሌላ ተጨማሪ ከማሳጅ ቤቶች ጋር የተያዘ መረጃ አለ። ለአዲስ አበባ ነዋሪዎች አስቸኳይ ጥሪ የሚል ነው። የከተማችን ደህንነት በጋራ እንጠብቅ ይላል። በአዲስ አበባ ማሳጅ ቤቶች በሚል ሽፋን ከሕግና ከባህል ውጭ የሆኑ ተግባራትን የሚፈጽሙ ሕገ ወጥ አካላት እየበዙ መምጣታቸውን የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀ። እነዚህ አካላት በተለይ በጋራ መኖሪያ ቤቶች ውስጥ በድብቅ በመስራትና በማህበራዊ ሚዲያ ማስታወቂያዎችን በማሰራጨት የቁጥጥርን አስቸጋሪ አድርገውታል። የባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው እንዳሉት ህጋዊ ፈቃድ ያላቸው ተቋማት ላይ ቁጥጥር ቢጠናከርም ህገ ወጦችን ለመክታት ለመግታት ግን የህብረተሰቡ ትብብር ወሳኝ ነው። እርስዎ ምን ማድረግ ይችላሉ? አንድ ህገ ወጥ ተግባር ሲመለከቱ ለሚመለከተው አካል ጥቆማ ይስቱ። ሁለት ቤት አክራዮች ቤታችሁ ለህገ ወጥ ተግባር አለመዋሉን አረጋግጡ። በመዲናዋ የተለያዩ አካባቢዎች ላይ 24 ሰዓታት አገልግሎት የሚሰጡ በርካታ ማሳጅ ቤቶች ያሉ ሲሆን አብዛኞቹ ከተፈቀደላቸው አገልግሎት ውጪ ሌሎች ሕገወጥ አገልግሎቶችን እንደሚሰጡ ይነገራል። ይላል የአህዱ ቴሌቪዥን ዘገባ። ሴክስ ለምሳሌ እንደሚፈልገው ስለ ወጣልም ከፈለገ ኖርማልም እንደዛ ነው የሚፈልግ ውስጥ ነው የማደርግላቸው ወጣም መለክ ሴክስም ከሆነ አደርጋለሁ፣ ኖርማልም ከሆነም እንደዛም አደርጋለሁ። እና ማሳጅ የምንሰራበት ግቢ ውስጥ በጡት ማስያዣና በፓንቱና ስትመር ሲመጣ የሚፈልገውን ሴት መርጦ ጠባብ ክላስ ውስጥ ነው ይዞን የሚሄዳ። እሱ ልብሱን አውልቆ ስለነበረ ማሳጅ ማረግለት እዚህ ጋር እንድትነክኝ ላይ ነበረ ብልቱ አካባቢ አሽለት ነበረ። ከፈለገ ኖርማል ሴክስ፣ ካልፈለገ ደግሞ አን ኖርማል ሴክስ። እና ለዛሬ የተዘጋጀው ዝግጅት እዚህ ላይ ተጠናቋል። በሌላ ዝግጅት እስከምንገናኝ በሰላም ቆዩን።